ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። እሺ አድማጮቻችንም አስተያየት እየላኩ ነው፣ እያየ ነው ቮልትሜድ ማንን ይመስላል ብለ በጠየቅ ብዙ አድማጮች ይህንን ትዝታቸውን መልሳቸውን እየገለጹ ነው። አሁንም ሰማኒያ አንድ ዜሮ አንድ ላይ አስተያየቶቻቸውን ቢልኩ ደስ ይለናል። እንደዚሁም ደግሞ በ ዜሮ አስራ አንድ አንድ ሀያ ሰባት ሀምሳ አራት ሀምሳ አራት ቢደውሉ ከዛ በተጨማሪ ሸገር ስፖርት ዊዝ አበበ ግዴ የዩቲዩብ ቻናላችን ነው። ሸገር ስፖርት አንደርስኮር ኦፊሻል የቴሌግራም ገጻችን ነው። በእነዚህ ሁሉ መንገዶች መገናኘት እንችላለን። በጣም አድርገን እናመሰግናለን አድማጮቻችንን በድጋሚ። ወደ ሌሎች መረጃዎች ደግሞ እንለፍ። እንግዲህ ከሚነሱት ነጥቦች መካከል አንደኛው ማንቸስተር ዩናይትድን በተመለከተ ያሉት ወቅታዊ ጉዳዮች ናቸው። እስካሁንም ድረስ ስለ ላኔ ስለ ላሜንስ በጣም የአድናቆት አስተያየቶች እየጎረፉ ነው። እሱን ስንመለከት ነበረ እና በቀደም ከሰንደርላንድ ጋራ በነበረው ጨዋታ ላይ ትላንትን በፕሮግራማችን ላይ ስናሰማው ነበር። አለ ሹማይክል አይደል፣ አንተ ራስህ እንደበቀነው እንጂ ምናምን የሚል የደጋፊዎች አድናቆት ነበረ ለዚህ ተጫዋች ና ሹማይክል፣ ምን ተሰማ ተብሎ ተጠይቆ ነበር። ራሱ አስተያየት እንዲሰጥበት ተደርጎ ነበረ። እሱ ይህንን ጉዳይ በተመለከተ ጨዋታውን ካየ በኋላ የሰጠው አስተያየት አለ። በመጀመሪያ ደረጃ ላለፉት ሁለት አመታት ማንቸስተር ዩናይትዶች በጣም ስንቸገርበት የነበረው አንደኛው ጉዳይ ጥሩ ግብ ጠባቂ የማግኘት ጉዳይ ነው፣ በዚህ ላይ በጣም ተቸግረን ነበር ብሎ አስተያየቱን ሰጥቷል። በዚህኛው ጨዋታ ግን ደግሞ አንደኛ ያው ክሊን ሺት ጠብቀን የወጣ ነው፣ ጎል አልገባብንም። ከዛ በተጨማሪ በጣም ሶሊድ የሚባል የግብ ጠባቂ ፐርፎርማንስ ያየንበት ጨዋታ ነው እና ይሄ ስለሆነ በጣም ደስ ብሎኛል ብሎ አስተያየቱን ሰጥቷል። በነገራችን ላይ ከዚህ በፊት ብዙ ሰዎች ሲናገሩ እንደነበረው አስተያየቱንም ደግሞ አሁንም ሰዎች ብዙ ይደግፉታል ብዬ የምንረዳው ከግብ ጠባቂ ፊርማ ጋር በተያያዘ ማንቸስተር ዩናይትድ ኤሚ ማርትኔዝን ማስፈረም አለበት ብሎ በጣም ትልቅ ምክር ሲሰጥ ነበር ሹማይክል፣ ይሄ ዝውውር ከመከናወኑ በፊት ማለት ነው። ከዛ ያ ካልሆነም ደግሞ እንደገና የዶናሩማ ስም አብሮ ከማንቸስተር ዩናይትድ ጋር መነሳት ሲጀምር ይህም እድል ካለ መጠቀም አለበት ማንቸስተር ዩናይትድ ብሎ አስተያየቱን ሲሰጥ የነበረ ነው። አሁን ግን ሴኒ ላሜንስ ያው የማንቸስተር ዩናይትድ ግብ ጠባቂ ሆኗል። እውነት ለመናገር ብሎ እሱ አስተያየቱን ሲሰጥ ለማንቸስተር ዩናይትድ ሊያስፈርመው እንደሚፈልግ መረጃዎች ወጥተው ከመስማቴ በፊት ስለዚህ ተጫዋች የማቀው ምንም ነገር አልነበረም። ይሄ የብዙ ሰዎች ይመስለኛል ብዙ የሚታወቀ አይነት ተጫዋች አንትወርፕን የሚደግፉና የዛን አካባቢ ጨዋታ የሚያዩ ካልሆነ በስተቀር ቶ የመውጣት ወይ ለናሽናል ቲም ሲጫወት የማየት ነገር ብዙ ስለሌለ ብዙ ባናቀው አይገርም። እሱም ያለው በቃ እውነስት መሆን አለብኝ እና ብዙ ስለዚህ ልጅ ማቀው ነገር አልነበረም ብሎ ሲናገር ነበር ግን አሁን እስታቶቹንም በተመለከተ ስናይ በአውሮፓ በተለያዩ ሊጎች ላይ ከሚጫወቱ ግብ ጠባቂዎች በጣም የተሻለ እስታት ያለው ተጫዋች እንደሆነ በእሱ ዕድሜ አይተናል። ይሄ ደግሞ በአንትዋርፕ በቤልጅየም ያለ ተጫዋች ነው። እሱንም ከግምት ውስጥ ማስገባት አለብን። ይሄ ክለብ ደግሞ ባለፈው የውድድር ዓመት አምስተኛ ሆኖ ነው የጨረሰው በእነሱ ሊግ እና ሌላ ግምት ውስጥ መግባት ያለበት ብሎ እሱ የተናገረው ነገር አንዳንድ ጊዜ የቁጥር መረጃዎች ስፔሻሊ ለግብ ጠባቂም ሲሆን ሁሉንም ነገር አያሳዩ ብሎ ይናገራል። ይሄ በጣም ጥሩ አስተያየት ይመስለኛል። ለሱ ለላሜንስ ብቻ ሳይሆን ለሁሉም ተጫዋቾች ያግዛል ብዬ ነው የምረዳው ኔ ምክንያቱም አንዳንድ ጊዜ የቁጥር መረጃዎች ይመዘገቡ ይመዘገቡ እና ከዛ በኋላ ያንን ስህተት ያረምክበት መንገድ እና ለማረም የሄድክበት ርቀት ከዛ ራስን ያሻሻልክበት መንገድ ብዙ አይታይም ወይም ደግሞ ቢመዘገብ ራሱ የተሻሻል ከመሆኑ ቢመዘገብ ቁጥሮቹ ቢመዘገቡ ቢመዘገቡ መጀመሪያ ላይ ከሰራኸው ስህተት ጋራ ሲነጻጸር የቁጥር መረጃዎቹ ልዩነት ሊኖራቸው ይችላል እና በዛ መንገድ ነው። ከዛ በተጨማሪ ግን ለግብ ጠባቂ ደግሞ እንዴት አድርጎ ጫናዎችን መቋቋም ይችላል የሚለውም አብሮ መታየት ያለበት ነገር ነው። ይሄ በስታት ምናምን ልትደግፈው የምትችለው ነገር አይደለም። አንድም አሁን ሴኒ ላሜንስን ያደነቅንበት ትልቁ ምክንያት በበቀደሙ ጨዋታ ላይ የመምራት አቅም ስላለው ነው። ይህንን በእንትን ልትደግፈው አችልም። በስታት በቁጥር ምናምን የምትደግፈው አይደለም። አይተ የምትረዳው ና የእሱ የጨዋታ የመምራት አቅም ተጽዕኖ ሲያሳደር ጨዋታ ላይ የምትገነዘበው ነገር ነው እና በደንብ ኮሚኒኬት ያደረጋቸው ምናምን እና ይህንን ፕሬዠር የመቋቋመም ሁኔታ ደግሞ አብሮ መታየት አለበት ብሎ አስተያየቱን ሰጥቷል። መጀመሪያ ይህንን ተጫዋች ማስፈረም ሪስክ ነው የነበረው፣ ግን አሁን ያሉትን መልካም ጎኖች በመጠቀም የበለጠ የተሻለ ግብ ጠባቂ እንዲሆን መስራት ያስፈልጋል ብሎ አስተያየቱን ሰጥቷል። ይሄ ያው ስሙ አብሮ ሲነሳ ስለነበረ በጣም ብዙ ሰዎችም የተነጋገሩበት ነው። አሁንም ግን ለዚህ ተጫዋች ለዚህ ግብ ጠባቂ የሚሰጠው አድናቆት በዛው ልክ ቀጥሎ ነው። ደግሞ እየተመለከትኩ ይህንን ምናመጣው የሚለውን ትንሽ እናንሳና ወደ ሌላኛው ጉዳያችን እንሄዳለን። ይህንን ምናመጣው በእኔ እምነት ሁለት ነገሮች ናቸው ያመጡት። አንደኛው በአንድሬ ኦናናና በአልታይ የነበ የበዛ መማረር ከሁለቱ ማይሻል የለም የሚል ድምዳሜ ላይ ተደርሶ ነበረ። ታስታውሽ ከሆነ ይሳሳቱታል አይገልጸውም እና ከስህተቶቻቸው የመማር ፍንጭ፣ የመማር ምልክት ደግሞ የሚሰጡ አይነት ግብ ጠባቂዎች አልነበሩም። አልታይ የሚሳሳተውን ስህተት ኦናና ይሳሳተዋል። ኦናና የሚሳሳተውን ስህተት ከዚህ በኋላ በቃ የማንችስተር ዩናይትድ ዋና ግብ ጠባቂ ያደርገኛል ብሎ ወደ ልክ ለመምጣት ከመሞከር ይልቅ ያንኑ አይነት ስህተት ይሰራል እና ጌም አፍተር ጌም በእነሱ ደረጃ የማይጠበቅን ስህተት ይሰራል። ለምሳሌ የማዘን ምት በተመታ ቁጥር፣ የአየር ላይ ኳሶች በተጣሉ ቁጥር አንድሬ ኦናና አልታይ እንደማይሳሳቱ እርግጠኛ መሆን አይቻልም። ሩኒ ይናገር የነበረውን ነገር ማስታወስ እኮ ለዚህ በቂ ነው። ሳ ወይን ሩኒ ምንድን ነበር የሚለው ታስታውሽ ከሆነ የእነዚህ አይነት ግብጠባቂዎች የቡድን ጓደኛ ሆነው ከእነሱ ፊት የሚጫወቱ ተከላካዮች ኮንፊደንስ ሉዝ ያደርጋሉ። ከነሱ አለፈ ማለት ጎልገባ ማለት አድርገው ይወስዱታል። ይሄ በዲፌንደሮቹም ፐርፎርማንስ ላይ በጣም ትልቅ ተጽዕኖ ይኖረዋል እያለ በጣም በተደጋጋሚ ሲናገር ነበር። ይህንን የምናስታውስ ይመስለኛል። እና ይሄን ይሄንን በደንብ በደንብ በደንብ የኖርንበት እና ምናልባትም ከፍተኛ የሆነ መማረር ስሜት ላይ የደረሰ ነገር ነው። ስለዚህ አንዱ ይሄ ነው። ሁለተኛው ሴኒ ላሜንስ ማን ዩናይትድን ሲቀላቀል ስለ ዛሬ በዘንድሮ የውድድር ዓመት ምናምን ተብሎ አይደለም፣ ስለ ፊውቸር ተብሎ ነው ስለ ነገ ነገ ተብሎ እንደመጣ ዋና አይሆንም፣ እንደመጣ የመጫወት ዕድል ላይኖረው ይችላል። ለወደፊቱ ግን 23 ዓመቱ ነው። በጣም ፕሮሚሲንግ የሆኑ አቅሞች አሉት። በተለይ ደግሞ ምቶችን ሲያድን በጣም ጎበዝ ነው ተብሎ የተገዛ ግብ ጠባቂ ነው። ስለዚህ ይሄም በሱ ላይ ያለንን ኤክስፔክቴሽን ሎር ያደርገዋል። በሎር ኤክስፔክቴሽን ከፍ ያለ ነገር ስታገኝ ሰለብሬት ነው የምታረጊው በዛኝ በነዛ ተማረች በዚህ ልጅ የነበረሽ ነገር ከጠበቅሹ በላይ ሲሆንልሽ ላትደሰት አትቺም። ስለዚህ መላመድ የሚፈልግ ምንም አይነት ነገር አልታየበትም። እነሱ ይቸገሩበት የነበረውን ኳሶች በቀላሉ ሲያድናቸው፣ ከተከላካዮቹ ጋር በደንብ ኮሚኒኬት ሲያደርጉ፣ ተከላካዮቹም ስለ ሴኒ ላሜንስ በጣም ፖዘቲቭ የሆነ የሆነ ነገር ሲያደርጉ፣ አይ እዩት እስቲ ሂዱና የሰንድላንድና የዩናይትድን ጨዋታ ዳኛው ጨዋታው አለቀ ካሉ በኋላ አንድ ተከላካይ ተጫዋች ሮጦ ወደ ሴኒ ላሜንስ ነው ሄደ። እሱ ተጫዋች የነበረው መሀል ሜዳ አካባቢ ነው ግን እዛ አካባቢ ካሉ ተጫዋቾች ጋራ ሰለብሬት ከማድረግ ይደግ ወደ ላማይን ሄዶ ሰሌብሬት ማድረግን አሸነፍን፣ ክሊንሺት ሆነ፣ ማን ዩናይትድ በዘንድሮ የውድድር ዓመት የመጀመሪያ ክሊንሽቱን አስመዘገበ ምናምን። ይሄ በቃ ትልቅ ትልቅ ትልቅ ነገር ነው። መነቃቃትን ይፈጥራል። አሁን ለምሳሌ ከኢንተርናሽናል ብሬኩ በኋላ ሊቨርፑል ቨርስስ ማን ዩናይትድ በአንፊልድ አልታ ይላል ብለሽ ታስብ ያለሽ ሰውየው እኔ ካለ ነው። እንዲሁም እስከ ዛሬ ለምን አልተጠቀምበትም የሚል ጥያቄ እኮ ተነስቶ ነበር። ያንን በእርግጥ ሩበን አሞሪም ነው የሚያውቀው በልምምድ ሜዳ ላይ የነበረውን። ከዛ በተጨማሪ ከአዳፕቴሽን ጋር በተያዘ ልክ ሸሽኮ አጋጥሞት እንደነበረው አይነት ነገር አጋጥሞትም ከሆነ ግን አንዳንድ ጥያቄዎች ነበሩ። ለምንድን ነው እስካሁን ድረስ ምክንያቱም ማንቸስተር ዩናይትድ ያለበት የግብ ጠባቂ ችግር ስለሚታወቅ የሆነ አዲስ ግብ ጠባቂ ከመጣ የሆነ ተስገብግበ የምትጠቀመው አይነት ነገር ነው። እስቲ ወደ ኋላ እንሂድና እነ አልታይ ላይ እነ ኦናና ላይ የገቡ ኳሶችን እናድን ከሴኒ ላሜንስ ጋር ሆነን እንዴ እናድን አብረን። እኔ ለምሳሌ ብሬንትፎርድ ዩናይትድ ላይ ያስገባው ሶስተኛ ጎል በጭራሽ ሴኒ ላሜንስ ቢሆን አይገባም መድሃን ለምን አይገባም? ያ ኳስ ወይ በመድሃን ያለን ታይ እኔም በሆነ አይገባም ልትል ነው ብንም አላ ብዙም አላፍርም። በእውነት ሁለቴ ነው የምነግርሽ፣ በጭራሽ በጭራሽ በጭራሽ በጭራሽ መግባት የሌለበት ኳስ ማለት በጣም ኢዚ እኮ ነው። ምቱ ሀይለኛ ሊሆን ይችላል ወይ ኮርነር ላይ ምናምን አልሆነ እንዲሁ እንዲሁ በፊት ላይ እንዲህ ማለት ያቅተዋል። እንዲህ በረኛ አንቺ ምን ሆነሽ ነው? እንዴት ሊገባ ይችላል? በቃ ወደኋላ ኋላ ሄዱና ሪኮል አድርጉና እዩት። እዩትና ሴኒ ላሜንስ ጋራ ሆነን ይሄንን ኳስ ማዳን አይቻልም ነበር ወይ ምልሽ ስቲል ማን ዩናይትድ ሉዚ ሊያደርግ ይችላል። ሁለላንድ ግን የዛን ሰዓት ላይ የኮቢ ሜኖን ብስጭት እዩት። ጎሉ እንዴት እንደገባ ደግሞ ባወዳደቅ እንዴት እንዳሳመረው አልታይ። እዩት እዩት እንደዚህ ያለ ኳስ እየፈለጋችሁ ማዳን የሚቻሉ በጣም ብዙ ብዙ ብዙ ኳሶች ያሉ ይመስለኛል። በማንቸስተር ዩናይትድ ቤት ከማዕዘን የገቡባቸው ምናምን የአየር ላይ ኳሶችን ኮሚክ የሆነ ማሻማት፣ ፓንች ማድረግ አትዩ፣ ለተቃራኒው ቡድን ተጫዋች ፓስ ማድረግ አትዩ። በእጅ እንደ አንቺ አሁን በረኛ ሆነሽ፣ ለምሳሌ ግራኒት ዣካ የመታበትን ኳስ ፊት ለፊት ቢተፋው ፊት ለፊት እዛው ተጫዋቾቹ ለመሻማት በሚርመሰመሱበት ቦታ ላይ ሴኒ ላሜንስ ደገፍ ቢያደርግና ቢያወጣው፣ እዛው ጋር የሰንደርላንድ ተጫዋች የሆነ ነገር ሊያደርግ ይችላል። ዚስ ቱ ኤላማንታሪ እኮ ነገር ነው። ማውራ እና ግራኔ ዣካ ክሮ በመምታት የሚታወቁ ተጫዋች ነው አይደል? ወደ ማዘን አወጣው። ዚስ እንደዚህ ነው የሚደረገው። ሌላኛው የእሱ የቡድን ጓደኛ አንቺ የተፋሽውን ኳስ እንዳያገኝ አርገሽ ነው የምታወጭ በረኛ ስቶች። የእነዚህ እኮ ፓንች ሲያደርገው ፓስ ነው መጀመሪያ ከተሻገረው ኳስ በላይ አደገኛ ኳስ አደገኛ ሲቹዌሽን እንዲፈጠር ራሳቸው መልሰው ይሰጡታል። እና ያነዛ ያገባል። ከዛ ይሆን የእነሱን ፊት ማየት ምናምን አይነት ነገር ነበር። ዩናይትድ ቤቴ ነበረውና ዊ ልክ አልነበረም። ይሄ ገብቶ ይሳሳት የሆነች ልጅ ነበረች አለ። ቢያንስ መልኩ ያምራል ያለችው ትዝ ይልሻል። እንደፈረመ ብላለች እኮ ይሄኛው ይመስለኛል የመጀመሪያው ጨዋታ ሆኖ በዚህ ልክ ደግሞ ተጽዕኖ መፍጠር መቻሉ በጣም አሪፍ ነገር ነው ብዬ ነው የማስበው። ቀጣይ ጨዋታዎችን የበለጠ ለመመልከት እንድንጓጓ ያደረገ ፐርፎርማንስ ነው። የላሜንስ የግብ ጠባቂ ጉዳይ ከተነሳ ግን አንድሬ ኦናናንን በተመለከተ መረጃዎች ወጥተ አይቻለሁ። ትራብዞር ዞን አንድሬ ኦናናን በቋሚነት ለማስፈርም ፍላጎት እንዳላቸው ነው እየተገለጸ አራት ጨዋታ ነው አራት ጨዋታ ነው ያደረገው በእነዚህ በአራት ጨዋታዎች ሁለቱ ክሊንሽት የጠበቀባቸው ናቸው ሁለት ጨዋታዎች ላይ ብቻ ነው ጎል የገባበት ግን የዚህ ክለብ አሰልጣኝ የተናገሩት ነገር ነው የበለጠ ትኩረት የሳበው እና ያሉት ነገር ምንድን ነው አንድሬ ኦናናን በተመለከተ ይህ ኳስ የማዳን የግብ ጠባቂ

ግን ሲናገሩ አንደኛ በጣም የሳበን ነገር ይሄ ነው ብለዋል፣ የሊድርሽፕ ኳሊቲ። ሁለተኛ ደግሞ አዳፕቴሽኑን በጣም ወደነዋል፣ ፈጥኖ ተላመደ፣ ፈጥኖ ተላመደ፣ ይህንን በጣም ወደነዋል። ና ከማንቸስተር ዩናይትድ ጋር ኦናና ወደ እዚህ ክለብ ሲሄድ የ በቋሚነት የማስፈረምም የመግዛት ምናምንም ግዴታዎች አልነበሩ። ዝም ብሎ በውሰት ነው የሄደው ኦናና እና አሁን ከማንቸስተር ዩናይትድ ጋራ ንግግር መጀመር እንፈልጋለን ብለዋል። እና የኦናናን ጉዳይ በተመለከተ በአዲሱ ክለቡ ጥሩ ነገር እያስመዘገበ በስኬታማ የሚባል አይነት ተጫዋች እየሆነ ነው። አይ አሪፍ፣ ለእሱ አሪፍ ነው፣ ለትራብዞን ስፖር አሪፍ ነው። ግን ማንቸስተር ዩናይትድ እንደዚህ በመሆኑ ይቆጨዋል ብሎ የሚያስብ ሰው ካለ ግን የተሳሳተ ይመስለኛል። በቃ አይሆንም። አሁን አንድሬ ኦናና ለማንቸስተር ዩናይትድ እንደማይሆን ታውቋል። የማይሆነች ሰው የሆነ ቦታ ላይ ሄዶ ተሳካለት ብለሽ እንደገና የምትጎመዥ ከሆነ ትክክል አደለም። በደንብ አድርጎ ይሳካለት ይሁንለት። ተመልሶ ግን ኦናናን በማንቸስተር ዩናይትድ ማለያ ማየት የሚፈልግ ሰው ያለ አይመስለኝም። የእውነት እውነት ነው ብነግርሽ እኔ እኔ በግሌ ለይሄ ለብሽሽቅ ካልሆነ በስተቀረ ማንም እስኪ አስተያየት ይስጡበት እነሱ አስተያየት ይስጡበት የኔን ሀሳብ ነው አሁን ለመናገር የሞከርኩት ከዚህ የዘንድሮ የውድድር ዓመት የእንግሊዝ ፕሪምየር ሊግን ዋንጫ የማንሳት ፉክክር ጋር በተያያዘ የተወሰኑ ነጥቦችን እናንሳ እና ይሄኛውን ምዕራፍ እንጨርስ ባሉት ደቂቃዎች ትናንትና አንስተን ነበረ ግን አንዳንድ የዋንጫ ፉክክር ምናምን ምናምን ሲባል ገና ሰባ ጨዋታ ተደርጎ ገና በሰባተኛው ጨዋታ ገና ነው ኢትስቱ ኤርሊ ምናምን የሚል ነገር አለ ግን ኢትስ ኖ ቱ ኤርሊ ኢትስቱ ኤርሊ ያው ሊያከራከር ይችላል፣ ግን ዞሮ ዞሮ እስካሁን ባየናቸው ፍንጮች ላይ ተመስርተን ነው። በእንግሊዝ ፕሪምየር ሊግ የዋንጫ ፉክክር በበጣም ጎበዝ ክለቦች መካከል በበጣም ጠንካራ ክለቦች መካከል ሲደረግ እንዳየ ሰው እጠቅሳለሁ። ምሳሌ በ2018/19 ውድድር ዓመት የዋንጫ ተፎካካሪ የነበሩት ሊቨርፑልና ማንቸስተር ሲቲ ናቸው። ሊቨርፑልና ማንቸስተር ሲቲ እስከ ውድድር ዓመቱ መጨረሻ ድረስ የተናነቁበት ማንችስተር ሲቲ እጅግ አስፈሪ የነበረበት ሊቨርፑል እንዴት ሁለተኛ ወጣ የተባለበት አስፈሪነት የነበረበት፣ እንደዛ አይነት የውድድር ዓመት እኔ አሁን ዘንድሮ አልጠብቅም። ምክንያቱም ስህተቶች እንዳሉ እያየን ገናነቶች፣ ሙሉነቶች የተሟላ በጣም ጠንካራ የሚባል ምናልባት ዋን ኦፍ ደ ቤስት ኢን ዘ ሂስትሪ ኦፍ ሊቨርፑል ዋን ኦፍ ደ ቤስት ኢን ዘ ሂስትሪ ኦፍ ማን ሲቲ ዋን ኦፍ ደ ቤስት ኢን ዘ ሂስትሪ ኦፍ አርሰናል ወይ ምናምን ምናምን የምንልበት አላየሁም። እኔ እንደዛ አይነት ሰምቲንግ ክሎዝ ቱ ፐርፌክሽን አይነት ነገር አይቶ ካለ አይቻለው የሚል ሰው ካለ መነጋገር ይቻላል። ቼልሲንም በተመለከተ ማለት ነው። 2018/19 ላይ ግን ሊቨርፑል ፐርፌክት ነበር፣ ግን ሁለተኛ ነው የወጡት ሞር ፐርፌክት የሆነ ሲቲ የሚባል ደግሞ ስለነበረ፣ ሊቨርፑል በ2018 19 የውድድር ዓመቱን የመጨረሻ ዘጠኝ ጨዋታዎች በሙሉ አሸንፏል። ከዘጠኝ ጨዋታ ስንት ነጥብ ነው የሚገኘው? 27 27ቱንም አግኝቷል። እንደዛ ሆኖ ዋንጫ አልበላም? አስራ አራት ጨዋታ ማንቸስተር ሲቲ በመደዳው ስላሸነፈ አቻ እንኳን የሌለው እኮ ነው የምነግርሽ እንዲህ ያለ ዋንጫ ፉክክር ትጠብቅ ያለች ያምልክ ምልክ ያምልክ ምልክ አይነት ነገር ነው? አልጠብቅም። ቢያንስ አሁን ኤቨሪበዲ አትሊስት አንድ ጨዋታ ተሸንፏል። አርሰናልም ተሸንፏል። ክሪስታል ፓላስም ተሸነፈ። የመጨረሻው ያልተሸነፈው ቡድን እሱ ነበር። ሊቨርፑል ሁለቴ፣ ማንሲቲ ሁለቴ፣ ቼልሲ በተደጋጋሚ ተሸነፉ። ስለዚህ ዘንድሮ እንደዚህ እንደ 2018 19ኙ አይነት ነገር ወይም ሰላሳ ስምንተኛው ጨዋታ ላይ አርሰናል ዋንጫ ሊበላ ይችላል ወይስ ማንቸስተር ሲቲ ተብሎ ማንቸስተር ሲቲ ዋንጫ አይበላበት የቤተሰብ ሰርግ ላይ ሆኜ አየሁት ጨዋታ ተደብቀ እንደዚህ በስልክ አዎ ማልቀርበት ሰርጎ ነው ማለት ነው እዚህ ምንድን ነው ከቄራ በታች ያለው አዳራሽ ኤስት ዌስት ነው የሚባለው ብቻ እዛ ነበር ምናምን፣ እንደዛ ሰላሳ ስምንተኛው ጨዋታ ላይ ወይ አርሰናል ይበላል ወይ ማንቸስተር ሲቲ ይበላል እንደተባለ አይነት በጣም በጠነከሩ ክለቦች መካከል ይሆናል ወይ ይሆናል ወይ? ዘንድሮ ሊቨርፑል ስንት ጨዋታ ተጫወተ ሰባት አይደል? በፕሪሚየር ሊግ ወይም በሁሉም ውድድሮች ወደ አስር ጨዋታ አካባቢ ተጫወተ። በእነዚህ አስር ጨዋታዎች የሊቨርፑል ስምንት ጎሎች ከሰማንያ ሦስተኛ ደቂቃ በኋላ የገቡ ናቸው። አስተማማኝ የሚባል ድል ማምጣት የቸገረው ሊቨርፑል እኮ ነው። ማንቸስተር ሲቲ የብራይተንን እና የቶተናምን ጨዋታ ሲሸነፍ ስለ ማንቸስተር ሲቲ የሚሰማን ስሜት በእጅጉ ርጣሬ ውስጥ የወደቀበት አርሰናል ከሊቨርፑልና ከማንቸስተር ሲቲ ጋር ሲጫወት ብልጫ ሲወሰድበት ፈርቶ ሲገባ መከላከልን ምርጫው ያደረገ አፕሮችን አርቴታ ሲወስን ይሄ ጠንካራ ባህሪ አይደለም። ከማንቸስተር ዩናይትድ ጋር ሲጫወትና ዶሚኔት ሲደረግ ምናምን ስታይ ቼልሲን በጣም ብዙ ነገር ልናነሳ እንችላለ። ስለዚህ ዘንድሮ የሚያበላለጣቸው ጉብዝናቸው ሳይሆን ድክመታቸው ሊሆን ይችላል። ነው ገባሽ? 2018/19 ላይ ሊቨርፑልንና የኤርገን ክሎፕን ሊቨርፑልና የጋርዲዮላን ሲቲ ያበላለጣቸው የበለጠ መጎበዝ ነው እንደዚህ 97 ነጥብ ሰብስቦች ዋንጫ ለመብላት ኖሮ ኳያቅ ዘንድሮ እንደዛ ነው ብለን እንድናስብ የሰጠን መንደርደሪያ የለም። ዘንድሮ በተቃራኒው እሱን እኮ ነው በተቃራኒው ዘንድሮ በሆነው ክለቦች መሳሳት የሆኑ ክለቦች ሊጠቀሙ ይችላሉ። እስካሁን ባለው ፐርፎርመንስ ቤዝድ የተሻለ ቡድንነት ትላንት ያልኳትን ነገር የምለው ለዚህ ነው። ከባድ ፉክክር የለበትም አርሰናል እኔ የለበትም ነው ብለው ተከራከሩኝ። የሚከራከር ካለ አንቺም ጨምሮ። አይ እኔም እስካሁን ባለው ሁኔታ አርሰናል በጣም የተሟላ ነው፣ የተሻለ ነው፣ በጣም የተሻለ ነው። እሱን የተመለከት ነው። ከዛ በተጨማሪ ደግሞ ሌሎቹ ክለቦችን አዎ፣ በተመለከተ ስታይ የሆነ ነገር ያሳዩህና አሪፍ እየመጣ ነው፣ ገና እየጀመረ ስለሆነ አሪፍ እየመጣ ነው ይሄኛው ክለብ በጣም አስፈሪንግ የውድድር አመት ሊፈጥር ይችላል ምናምን ብለህ አስበ ሳጨርስ እንደገና ይሸነፋል። ለምሳሌ ፔፕ እና ማንቸስተር ሲቲ እንዲህ አይነት ነገር ይሰጡናል። ጥሩ ናቸው በቃ የሆነ ጨዋታ ላይ በጣም አሪፍ ነገር ያሳዩና አሁን እየመጣለት ነው ካልም በኋላ ኔክስት ጌም ላይ ደብዘዝ ያለ ነገር ይታያል። ያንን የማሸነፍና ጥሩ የሚባለውን እንቅስቃሴ ቢያንስ ለተወሰኑ ጨዋታዎች ይዞ የመቀጠል እድልን ያሳየን የለም። ቸልሲንም ብናየው እንደዛ ነው። ሊቨርፑልም ብናየው እንደዛ ነው። ስለዚህ ሌሎቹ ክለቦችን በተመለከተ ይሄ በጣም ወጥ የሚባል የማሸነፍ ጥሩ የሜዳ ላይ እንቅስቃሴ የማሳየት የሚያስፈራ ቡድን ሆኖ የመቀጠል አይ ኃይለኛ ተፎካካሪ ነው ምናምን ብለህ እንድትናገር የሚያስገድድ እንቅስቃሴ በወጥነት እያሳዩ አይደለም። የሆነ ጨዋታ ላይ እንደዛ አይነት ነገር ይሰጡንና ከዛ ግን አይቀጥልም። ስለዚህ እንዲህ አይነት ተናንቆ የመጓዝ ወይንም ደግሞ በጉብዝና አሁን አንተ ባልከው መንገድ ጥሩ ነገር በጉብዝና ተናንቆ የመጓዝ አዎ በዛ መንገድ ተናንቆ የመጓዝ እድሉ በጣም ጠባብ ነው ብዬ ነው የምማስበው። ግን አንዱ ነጥብ ሲጥል አንዱም እየጣለ አንደኛው ሲያሸንፍ አንደኛውም እያሸነፈ የሆነ ወጣ ገባ በሆነ አቋም፣ ግን በተቀራራቢ ነጥብ ሊቀጥሉ ይችላል። እንደ ኤአይና እንደ ሱፐር ኮምፒውተር ደግሞ ወረተኛ የለም በፊት እኮ ነው በፊት ሱፐር ኮምፒውተር አለ በተባለ ቁጥር በጣም እነሱ ደግሞ ወረተኛ የለም። አሁን ሊቨርፑልን አርገው የሚፈጠፍጡት አይተሻል አይደለ? በየሳምንቱ ነዋ። የእነሱ ውጤት ተኮር ነው የሚናገሩት ነገር። እና አሁን ኤ አይ እንደዚሁም ሱፐር ኮምፒውተር ዘንድሮ አርሰናል በዘጠና ነጥብ የፕሪሚየር ሊጉን ዋንጫ ይበላል ብለዋል። ሊቨርፑል ሁለተኛ ነው። ማንቸስተር ሲቲ ሶስተኛ ነው። በማንቸስተር ሲቲ እና በአርሰናል መካከል እነሱ የፈጠሩት የነጥብ ልዩነት አርሰናል ዘጠና ሲቲ ስልሳ ስድስት ነው በጣም ሰፊ ሊቨርፑል ሰማንያ አራት ነው መሰለኝ ሰፊ ልዩነት ነው የፈጠሩት። ትንሽ መንገራጋጭ ሲመጣ የሱፐር ኮምፒውተር የደረጃ ሰንጠረች ሙሉን ነው ደግሞ የሚነግር ከአንደኛ እስከ ሀያኛ እስካሁን ድረስ ብዙ ሞረት ያላየውባቸው ዩናይትድ ላይ ነው ከመጀመሪያው ጀምሮ አስራ አራተኛ እንዳደረጉት ነው አሁንም። አዎ አሁን ትናንትና ማየሁት አስራ አራተኛ ደረጃ ላይ አስቀምጠታል። እስቲ አንቺ ያለ ወረት እስቲ ንገሪን የእንግሊዝ ፕሪሚየር ሊግን ዋንጫ ከማሸነፍ አንጻር ሰባቱ ጨዋታዎች የሰጡሽን ፍንጭ ተጠቅመሽ ሊቨርፑል ቲ ነበር አይደል? አሁንም ሊቨርፑልን እያልሽ ነው ወይስ የቼንጅ ማንድ? አሁን አርሰናል እያልኩ ነው እውነት እውነት አርሰናል እያልኩ ነው። ማንቸስተር ሲቲ ሁለተኛ፣ ሶስተኛ ሊቨርፑል፣ እንደዚህ አይነት አራተኛ፣ ያው ቼልሲ ምናልባት ማን ዩናይትድ ለመኖር ብለሽ ነው? አይ፣ ለመኖር ብዬ አይደለ፣ የሰባት ጨዋታ ግምገማ ነው እንጂ ለምን በሰባት ጨዋታ አይደል፣ እንደ ያየ ነው እኮ። አይ፣ ለመኖር ብለሽ እንደ ኤአይ ነሽ፣ እንደ ሱፐር ኮምፒውተር አይደለ። ለያ ሰባቱ ጨዋታ የሰጠኝን ምስል ነው መነሻ ማረግ። እንጃ ስንተኛ ደረጃ ላይ ይዞ እንደሚያጠናቅቅ ግን ማንቸስተር ዩናይትድ የአውሮፓ ቶፕ አዎ እኔ ስኬት የሚሆነው ብዬ ብናገር ይሻለኛል። የአውሮፓ እግር ኳስ ተሳትፎን አግኝቶ ካጠናቀቀ የውድድር አመቱን በጣም አሪፍ ነው ብዬ ነው ማስበው። በዛ ይለካለኝ ኮ እንደዛ ቶፕቴን ውስጥ ይኖራል ብለሽ ታምኛለሽ? እኔ እንጃ እርግጠኛ አይደለሁም። አሁን እያየን ያለ ነው ነገር፣ እንደዚህ ብሎ ለመናገር እርግጡን ለመናገር የሚያስቸግር ነው። ሁሉንም አድማጮቻችንን እናመሰግናለን አብራችሁን ቆይታችሁ ፕሮግራማችንን ስለተከታተላችሁ። ሸገር ስፖርት ወይዛ በበግዳ በተሰኘው የኢትዮጵ ቻናላችን ላይ ሌሎች መረጃዎችን ይዘን እንጠብቃቸዋለን። ጥሩ ቀን እንዲሆንላችሁ ነው የምንመኘው። ኢትዮጵያ ለዘላለም ትኖር።